የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያን በተመለከተ ይህንን አሉ። በትናንትና በዛሬ ኢትዮጵያ መካከል ትርጉም ያለው ልዩነት አለ። ኢትዮጵያ ውስጥ በትናንትና በዛሬ መካከል ያለው ልዩነት የቀን ቁጥር ልዩነት ብቻ አይደለም፣ የዕለት ስያሜ ልዩነት ብቻም አይደለም። ልዩነቱ የብልጽግና ነው። ደግሞ ኢትዮጵያ የየንጋት አዲስ ሰርክ አዲስ ናት። ተለውጣ ታድራለች። ምርቷ ይጨምራል፣ አሰራሯ ይቀየራል፣ ከተሞቿ ይለወጣሉ። ኢትዮጵያ ጠላቶቿ የድሮ ብልጽግናዋ የዘንድሮ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን የተናገሩት ለአምስት ቀናት ተካሂዶ በተጠናቀቀው የኢትዮጵያ ታምረት ዓለም አቀፍ ኤክስፖ 2017 ማጠቃለያ መድረክ ላይ ነው። በ10 ዓመቱ የልማት እቅድ አጠቃላይ ልማትና የማክሮ ኢኮኖሚ አመላካቾች ልኬት ወደ ተሻለ ሁኔታ ለማሳደግ ሲታቀድ በኢትዮጵያ የአምራት ዘርፍ አንዱ መሰረት እንዲሆን ታቅዶ እየተሰራ ነው። ኢትዮጵያ ታምረት ንቅናቄና ውጤቱም የእቅዱ አካል ነው። የተገኙ ውጤቶች ይጠቀሳሉ። በኢትዮጵያ ታምረት ንቅናቄ በተፈጠረው መነሳሳትና የተቀናጀ አሰራር ምክንያት የአምራች ኢንዱስትሪው አማካይ የማምረት አቅም አጠቃቀም በ2014 ከነበረበት 46% ወይም 46 በመቶ በ2017 የ6 ወራት 60.2 በመቶ ለማድረስ ተችሏል። የሀገር ውስጥ የገበያ ድርሻ በ2014 ከነበረበት 30 በመቶ በ2017 9 ወራት 41.4 በመቶ ለማድረስም ተችሏል። የዘርፉ ዓመታዊ እድገት የ2014 ከነበረበት የ5 ፐርሰንት እድገት በ2016 ዓ ም በ11 ፐርሰንት ማደግ ችሏል። በ2017 በጀት ዓመት 13 በመቶ እድገት ያስመዘግባል ተብሎም ይጠበቃል። የኢንዱስትሪ ሚኒስቴር መረጃ እንደሚያሳየው የኢትዮጵያ ታምርት ንቅናቄ ከተጀመረ አንስቶ 325 ከፍተኛ ኢንዱስትሪዎች ወደ ማምረት ገብተዋል። በዘርፉ 910 ሺህ ቋሚ የሥራ ዕድል ደግሞ ተፈጥሯል። 837 በተለያዩ ምክንያቶች ተዘግተው የነበሩ ኢንዱስትሪዎችም ተከፍተዋል። በየዓመቱ እየተካሄደ ያለው ዓለም አቀፍ ኤክስፖም ለኢንዱስትሪው ትርጉም ያላቸው ውጤቶች እየታዩበት መሆኑ ተነግረዋል። በየዓመቱ የሚካሄደው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ የአምራች ኢንዱስትሪ ዘርፉን እያነቃቃ ይገኛል። የእርስ በርስ ትስስር እንዲፈጠሩና ምርታቸው እንዲያስተዋውቁም እያስቻለ ነው። ከዚህም አልፎ በዓለም ገበያ ተወዳዳሪ እንዲሆኑ ለማድረግም ታልሞ የሚካሄድ ሀገራዊ ኢኒሽቲቭ ነው። በይፋ ከተጀመረበት ከሚያዝያ 25 ቀን ባሉት አምስት ቀናት የኤክስፖውን ዓላማና ግብ ያሳኩ ተግባራት ተከናውነዋል። የመጀመሪያው የኢትዮጵያን ምርቶች በበቂ መጠን ማስተዋወቅ ሲሆን በቅዱ ከተያዘው ከ120 ሺህ በላይ ጎብኚዎች ተመልክተውታል። የገበያ ትስስር ከመፍጠር አኳያ በቅድ ከያዝነው ከ4 ቢሊዮን ብር በላይ የገበያ ትስስሮች ተካሂደዋል። የኢንዱስትሪዎችን ማነቆ በጠንካራ ቅንጅት የመፍታትና የፖሊሲ አማራጮችን የማየት ዓላማ ያለው ፓናል ውይይት ትልቅ ትምህርት በሚሰጥ መንገድ ተከናውኗል ደግሞ የመልማት ተስፋ የታየበት ኤክስፖ ሆኖ ይጠቀሳል። የኢንዱስትሪ ሚኒስትሩ መላኩ አለበል የወደፊቱን የመልማት ተስፋችን ከኋላ ተነስቶ ፈጥኖ የመድረስ የዲጂታል ዘመን እድል መጠቀማችንና የባከነውን የማሸለብ ዘመን መሻገር መቻላችንን የሚያመላክት በፈጣን የእድገት አዙሪት እየገባን መሆኑን የሚያሳይ ነው። በገጠር ኢንዱስትሪን ለማልማት የጀመርነውን አዲስ ኢኒሽቲቭ እውን ለማድረግ የሚያስችል ሁኔታ መኖሩንም ተገንዝበናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ እንድትለማ እንድታድግ ለማድረግ እንፈጽም እንት ጋለት ያሉትን ሐሳብ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር በማጣቀስ ገልጸዋል። ኢትዮጵያ በሁሉም ረገድ እንዲሳካላት ከተፈለገ ከዚህ በፊት ክቡር ጠቅላይ ሚኒስትራችን እንደተናገሩት ከሙቀጫ ግልገል ጠባይ የወጣ ኢንቨስተር፣ ነጋዴና ባለ ኢንዱስትሪ ያስፈልጋታል። የሙቀጭ አግልገል የሌሎች አላማ ማስፈጸሚያ ናት የራሷ አላማ የላትም ያንን ሁሉ የምትወቅጠው ለሌሎች ስትል ነው የሙቀጫ አግልገል የሌሎች መሳሪያ ናት የሙቀጫ አግልገል ለሌሎች ስትል የገዛ እናቷን አናት ደጋግማ የምትቀጠቅጥ ሞኝ ቢጤ ናት ይህ በሀገር ልማት በኢኮኖሚ እድገት እንዴት ተገለጸ በኢኮኖሚ ሳቦታች የሰላም ጠንቅ በመሆን በሙስና ባለስልጣናትን በገንዘብና በጥቅማ ጥቅም በማማለል የሕዝብ አገልጋይ የሆነውን ሲቪል ሰርቫንት በጉቦ በመግዛት አገልግሎትን በገንዘብ ለመግዛት በመሞከር አጉል ልማድ ሆኖ እንዲቀር በማድረግ አየር በአየር ንግድ፣ ኮንትሮባንድ እናታቸውን ሲወቅጡ የሚኖሩ ናቸው። እነዚህ ጥቂት ሰዎች የሚጠቀሙ ይመስላቸዋል እንጂ የሚጠቀሙ አይደሉም። ኢትዮጵያ ያሏትን እኔ ለሀገሬ ምን ላድርግ የሚሉ ባለጸጎችን በኢትዮጵያ ታምርት ኤክስፖ 2017 ማጠቃለያ ላይ ምክትል ጠቅላይ ሚኒስትሩ አመስግነዋል። ባለጸጋ ማለት ጸጋ ያለው ማለት ነው። ከመስጠት ሀገር የማሳደግ ማዕድ የማጋራት ለገበታ ለሸገርና ለገበታ ለሀገር ለገበታ ለትውልድ የማዋጣት ትምህርት ቤት የመስራት የምገባ ማዕከል የመገንባት ግብር በትክክል እና በታማኝነት የመክፈል ላቡን ጠብ አድርጎ የመስራት ጸጋ ያለው ባለሀብት አላት። ኢትዮጵያ ቆማም የምትሄደው በእናንተ እና በእነርሱ ትከሻ ነው። ባለጸጎች፣ ደርቦ ደራርቦ ይስጣችሁ። እየበዛችሁ ነውና የበለጠ ብዙልን እላለሁ።